ርዝመት ያለው ቁመት ያለው አካል አይደለም። አላህ ማለት ነው ከዚህ ሁሉ የጸዳ ነው። ምክንያቱም እኛ አላህ ስብሐናሁ ወተዓላ ብለን የምናመልከው ፈጣሪያችንና እነርሱ አላህ ብለው ሰይመው የሚያመልኩት እጅጉን የተለያዩ ነው። ጉድ ያለው ገንፎ እያደር ይፋጃል ነው የሚባለው ተረቱ። ምናልባት ተረቱን ካላበላሸው ማለት ነው። እያደር የምንሰማቸው ነገሮች እንግዲህ እስልምናን የሚያሰድቡ ብዙ የምንሰማቸው ነገሮች እጅግ በጣም የሚያስገርሙ እየሆኑ ነው። ዛሬ በጣም የሚያስደነግጥ ነገር ነው የሰማሁት። ይህንን ነገር የሰማሁት ደግሞ አንድ ሰው መስጅድ ውስጥ ቆሞ እያወራ ነው ማለት ነው። ምናልባት ቪዲዮውን መግቢያው ላይ የተወሰነ ቀንጨብ አድርጋችሁ ሳታዩት ትቀራላችሁ ብዬ አላስብም፣ እና ይህንን በተመለከተ በደንብ ዲቴል የምናወራዋለን። ከዚያ በፊት ግን ሁለት መልእክቶች ልንገራችሁ። አንድ ሰው እንግዲህ ላኢላሃ ኢላላህ ብሎ ካመነ ትርጉሙን ሳይጥስ መሆን አለበት። ከአላህ ውጪ በእውነት የሚገዙት ጌታ የለም ብሎ ሲናገርና ሲያምን የአላህን ባህርያት አውቁና ይህንን ባህርያቱን ደግሞ በማያፈርስ መልኩ መሆን አለበት። ለምሳሌ ያክል አንድ ሰው እኔ ላኢላሃ ኢለላህ ብያለሁ፣ ከአላህ ውጭ አላመልክም፣ ነገር ግን አላህም ብዬ የማስበው ሰው ቢል አንድ ሰው ግብጽ ውስጥ የሚኖር አንድ ሰው ነው ብሎ ቢያምን ወይንም ደግሞ አይ እኔ በአእምሮዬ ቀርጬ ያስቀመጥኩት አካል ነው ብሎ ቢያምን ይሄ ሰው ላኢላሃ ኢለላህ ማለቱ በፍጹም አይጠቅሙም። ምክንያቱም እያመለከ ያለው የሐቂቅ አላህን ሳይሆን ሌላን አካል ስለሆነ ማለት ነው። በነገራችን ላይ አካል አይመለክም። አላህ ሱብሃነሁ ወተዓላ አካል አይደለም። የሚጨበጥ የሚዳሰስ፣ ወይንም ደግሞ ሰዎች በአእምራቸው የሚስሉት የሚያስቀምጡት አካል አይደለም። አላህ የዚህች ዓለም ፈጣሪ ማለት ነው። አላህ ፍጡራንን አይመስልም ሲባል ሁለት ነገሮችን ልብ እንድትሉን ይፈልጋሉ። አዳምጡኝ፣ ወደ ቪዲዮ ገባለሁ። ሁለት ነገሮችን ግን ልብ በሉልኝ። ፍጡራን ሲባሉ ለሁለት ነው የሚከፈሉት። ያው ፍጡር በሙሉ አካል ነው እንደምታውቁት ማለት ነው። ለሁለት ይከፈላሉ። ከፊሎቹ በእጅ የሚጨበጡ የሚዳሰሱ ናቸው። ለምሳሌ ይህንን ግርግዳ ካያችሁ፣ ይሄ መጋረጃ ምናምን፣ እዚጋ ያስቀመጥኩት ላፕቶፕ አለ። እነዚህ ነገሮች የሚዳሰሱ ናቸው። መሬትን ብታዩ የሚዳሰስ ነው። ሌሎችም ነገር ድንጋይ የሚዳሰስ ነው። ውሃ እንደዚህ የሚጨበጥ ነው የሚዳሰስ ነው ማለት ነው። ሁለተኛ ወገን ደግሞ አሉ። ሁለት እንስሳዎች ምናምን ከዚህ ውስጥ ነው የሚገቡት ማለት ነው። የሰው ልጆች ከዚህ ውስጥ ነው የሚገቡት። ሁለተኛው ክፍል ወይንም ሁለተኛው መደብ ደግሞ የማይጨበጥ ወይም የማይዳሰስ ፍጡር አለ። ይህም ለምሳሌ አየር፣ ለምሳሌ እዚህ ጋር አየር አለኮ ምን ተነፈሰው ምናምን፣ ግን ልንጨብጠው ልንዳሰሰው አንችልም። ወይንም ደግሞ መላእክቶች፣ መላእካዎችን ልንዳሰሳቸው ልንጨብጣቸው አንችልም። ጂኖችን አሉኮ ዙሪያችን ምናምን፣ ግን ልንጨብጣቸው ልንዳሰሳቸው አንችልም። ሶ አላህ ፍጡራኖችን በሁለት መልኩ ነው የፈጠረው ማለት ነው። ወይ የሚጨበጥ ነው ወይ ደግሞ የሚዳሰስ ወይ ደግሞ የማይጨበጥ የማይዳሰስ አድርጎ ነው የፈጠራቸው። ብርሃን ካያችሁ አሁን ይሄ ብርሃን አለ አይደል አምፖል ምናምን አጨብጡትም፣ ጨለማ አይጨበጥም ማለት ነው። አላህ ፍጡራንን አይመስልም ማለት አያችሁም መሻይኾቻችን ዑለማዎች ያስቀመጡት እንደዚህ፣ አላህ ፍጡራንን አይመስልም ማለት የሚጨበጥም የማይጨበጥም አካል አይደለም ማለት ነው። ስፋት ያለው ርዝመት ያለው ቁመት ያለው አካል አይደለም አላህ ማለት ነው። ከዚህ ሁሉ የጸዳ ነው። አንድ ሰው አላህን መጠን አስቀምጦለት አካል አስቀምጦለት የሚያመልክ ከሆነ ከፍጡራን ጋር እያመሳሰለው ነው ማለት ነው። ሌላው እነ ኢማሙ ሻፍዒ ምንድነው የሚሉት? ኢማሙ ሻፍዒ አልሙጀሲሙ ካፊር አላህን ጅስም ነው የሚል ሰው አካል ነው የሚል ሰው ሙስሊም አይደለም ይላሉ። አንዳንድ ሰዎች ደግሞ አይ እኛ እኮ አላህ አካል ነው ግን አካልን አይመስልም ነው የምንለው ይላሉ። ለምሳሌ አይኖችን አይመስልም ነው የምንለው ይላሉ። ይህም ያስሂድ። ምክንያቱም ኢማሙ አሕመድም እዚህ ጋ ዘግተውታል ይሄን ጉዳይ ማለት ነው። መንቃል ላ ጅስሙን ጅስም ነው ያለ ግን ላክል አጅሳም ነው አጅስሞችን ግን አይመስልም ያለም ሰው ይሄም ሰውዬ እንደዛው ነው ሙስሊም አይደለም፣ ካፊር ነው ብለው ተናግሯል። ይሄ የኔ እምነት ብቻ አይደለም፣ የኔ አስተሳሰብ ብቻ አይደለም። ድሮ አልቋል። ድሮ በሶሓቦች ጊዜ ተናግረውት አስቀምጠውት፣ መረጃ አስቀምጠውለት ሂደዋል ማለት ነው። አንድ ሰው ሙስሊም ነበር ከዚያ በኋላ አካል የሆነን ነገር የሚያመልክ ከሆነ ይሄ ሰው ሙስሊም ሳይሆን ሙርተድ ነው የሚባለው። ሙርተድ ደግሞ ፍርዱ ምንድነው ከተባለ ኸሊፋ የለም እንጂ ኸሊፋ ቢኖር ለምሳሌ እነ ዑመር ቢኖሩ እነ ዑስማን ቢኖሩ ሙርተድ ሰው ግዴታ ይገደላል ማለት ነው። የእስላም ፍርዱ ይሄ ነው። የምናፍርበት ፍርድ አይደለም። ይሄ ሶ በዚህ ሰዓት የሙርተድ ህግን ይዘው መስጂድ ውስጥ ቁመው የሚያስተምሩ ሰዎች አሉ። ለምሳሌ ይሄንን ቪዲዮ በደንብ አዳምጣችሁት ተመለሱ። እዚህ ቦታ ላይ እንግዲህ እኛ ለአላህ ፊት እንዳለው እጅ እንዳለው እናሰብታለን። ለአላህ ባት አለው ብለን እናሰብታለን። አላህ ከባቱ ገልጦ ለኔ ስጁድ አድርጉ ይላል እያሉ ጌታ ጀሃነም ሞላሽ ብሎ ሲጠይቃት አልሞላሁም ስትል አላህ እግሩን ያሳርፍባታል። ለአላህ ሁለት አይኖች አሉት። አላህ ሱብሐነሁ ወተዓላ ይስቃል። እነዚህ ለምሳሌ አላህ ሱብሐነሁ ወተዓላ ከአርሹ በላይ ነው ብለን እናምናለን በዛቱ። አዎ፣ እንግዲህ እዚህ ጋር እንዳያችሁት በጣም አጸያፊ የሆኑ ነገሮችን ነው ሲናገር የነበረው። ያው መስጂድ ውስጥ የአላህ ቤት ውስጥ ብዙ ሰዎች ቁጭ ብለው እያዳመጡት አንድ እንኳን የሚቃወመው ሰው የለም። ምን ያክል እንግዲህ የከፋ ዘመን ውስጥ እንዳለን ተመልከቱ። ሀቅ የሚናገሩ ሰዎች በየቤታቸው ተቀምጠዋል። ሀቅን መናገር የሚችሉ ዒልም ያላቸው እውቀት ያላቸው ሰዎች ሚዲያን ፈርተው እውነትን መናገር ፈርተው በየቤቱ ተቀምጠዋል። አይዶን ነው ምን እንደሚፈሩ ሊፈራ የሚገባው አንድ አላህ ነበር። ዝም ብለዋል። ሀቅን የማይናገሩ ሐሰትን ባጢልን የሚያስፋፉ ሰዎች ደግሞ ደረታቸውን ነፍተው እንዲህ በየሚዲያው በየመስጂዱ እንደፈለጉ ሲናገሩ እያየን ነው ማለት ነው። ግን እኔ አንዳንድ ነገሮች ታይዋቸውና በቃ ግርም ትፈጥሩባችሁና ምላሽ ለመስጠትም ያዳግታሉ ኒስ ግን እስኪ ይኸኛውን ቪዲዮ ደግሞ አዳምጠን መለስ። ውድ ወንድሞችና እህቶቼ በእኛና በነዚህ በሙሸቢሃዎች መካከል ያለው ልዩነት መውሊድ የማክበር ያለማክበር ጉዳይ ብቻ መስሎ የሚታየን ከሆነ በጣም ተሳስተናል። የተወሱል የእስቲጋታ የተበሩክና የዚያራ ጉዳይ ብቻ መስሎ ከታየንም በጣም ተሳስተናል። በእኛና በእነሱ መካከል ያለው ልዩነት ውድ ወንድሞችና እህቶቼ ከዚህ በላይ እጅግ በጣም የከበደ ነው።

በተመሳሳይ እነዚህ ሙሸቢሃዎች አላህ ሲሉ የሚፈልጉበት ከተለያየ ክፍለ አካል የገጣጠሙትና ጭንቅላታቸው ላይ ያሰፈሩትን ምስል ስለሆነ ላኢላሃ ኢለላህ ስላሉ ሙስሊሞች አያደርጋቸውም። ምክንያቱም እነዚህ ሙሸቢያዎች አላህ ሲሉ የሚፈልጉበት እኛ ሙስሊሞች የምናመልከውንና በፍጹም ፍጡራንን የማይመስለውን ጌታችንን ሳይሆን ከተለያየ ክፍለ አካላት የገጣጠሙትና ጭንቅላታቸው ላይ ያሰፈሩትን ስለሆነ ማለት ነው። ፈንተቢሁ ረሒመኩም ላ ሰው። እንግዲህ ሼክ ሷሌህ ያው የተወሰነ ነገር ለማለት ፈልገዋል። ይህንን ርዕስ በተመለከተ እንግዲህ ሰፊ የሆነ ትንታኔ ያስፈልገዋል። እያንዳንዱ ያነሳቸው ሀሳቦች አሉ። ለምሳሌ አላህ አይና አለው ብሎ ያስባል ይሄ ሰው አላህ ባት አለው ብሎ ያስባል። ሰዎች ባቱን ሲገልጽላቸው ይሰግዳሉ ብሎ ያስባል ይሄ ሰው። እንግዲህ ግር ነው የሚገዛው ማለት ነው ይሄ ሰው። እንግዲህ ተመልከቱ፣ ጣዖት ነው፣ ምንም ጥርጥር የለውም። አይን አስቀምጦ ባት አስቀምጦ እጅ አስቀምጦ እግር አስቀምጦ ኤቭሪ ነገር እና ይህ ሰው ከመካ ሙሽሪኮች የሚለይበት ነገር ምንድን ነው የሚለውን በአእምሯቸው ውስጥ ብታስቡ ብታስተነትኑ፣ በጣም ትገረማላችሁ። ያው መጀመሪያ ነገራችኋለሁ ሰዎች በሁለት መንገድ በአንዱ ነው ጣዖት የሚያመልኩት ማለት ነው። እና እባካችሁ የሀቅ ሰዎች ዝም አትበሉ፣ ተናገሩ፣ ሚዲያውን ተቀላቀሉ፣ ሰዎችን አስተምሩ። ያው እንደ መጨረሻ ይህንን ነው ልላችሁ የሚችለው ወይም የምንፈልገው በተቻላችሁ አቅም ይህን